ታሪካችን የሚጀምረው በፈረንሳይ ሀገር ፓሪስ ከተማ ውስጥ ሲሆን በዛው ከተማ ውስጥ ነዋሪ የሆነው ሳሚ የተባለውን ወጣት እያስመለከተን ነው። ሳሚ ፎርዋርድ ለተባለ ማፊያ ሲሰራ ተይዞ ዘብጥያ ከወረደ ዓመታትን ያስቆጠረ ሲሆን ከእስር ቤትም ውስጥ አብዛኛውን ጊዜ ቦክስና ማርሻል አርት በመለማመድ ራሱን ከጸብና ድብድብ አርቆ እንደሚኖር እንረዳለን። ከጥቂት ጊዜ በኋላም ሳም ከእስር ቤት የሚለቀቅበት ጊዜ ደርሶ እስር ቤቱን ለቆ አዲስ ሕይወት ለመጀመር ወደ ድሮ መንደሩ መጓዝም ይጀምራል። ነገር ግን ሳም ከእስር ቤት ወጥቶ ወደ ቤቱ መጓዝም ሲጀምር ፎርዋርድ ለተባለው የቀድሞ ማፊያ አለቃቸው የሚሰሩ ሰዎች መጥተው እንዲቀ እንዲቀላቀላቸው ቢጠይቁትም ሳም ግን ያን ሕይወቱን መድገም እንደማይፈልግ ገልጾላቸው ይለያቸዋል። ሳም ከወጣ ከሳምንት በኋላ አንድ ሥራ አመልክቶ ስለነበር ሥራውም ስለተሳካለት በአጭር ጊዜ ውስጥ በትልቅ የኮንስትራክሽን ካምፓኒ ውስጥ ገብቶ በመታተር መስራቱን ይቀጥላል። ከዕለታት አንድ ቀን ሁሉም በስራ ላይ ሳሉ የስሚንቶ ማብኪያው ሚክሰር አይዛክ የተባለ ሰራተኛ ላይ ይወርድበትና አይዛክ በስቃይ መጮ ሲጀምር ሳም ፈጥኖ ደርሶ አይዛክ ላይ የወደቀበትን እቃ ያነሳለታል። በኋላም ላይ አይዛክ ሳምን ስላደረገለት ነገር ሁሉ በማመስገን እሱ ፈጥኖ ባይረዳው ኑሮ ከፍተኛ ጉዳት ይደርስበት በር ገልጾ ከልቡ ያመሰግነዋል ሳም ያደርገውን በጎ ሥራ ተከትሎ አለቃው ከዚህ በኋላ በቋሚ ሰራተኝነት መስራት እንደሚጀምርና የደመወዝ ማሻሻያ እንደተደረገለት ለሳምም ይነግረዋል ያን ቀንም ሳም በጣም ተደስቶ ከስራ በኋላ ወደ ቤትም እየሄደ እንዳለ ባለፈው ለፎራድ መስራት እንደማይፈልግ የነገራቸው ሰዎች ሳም ላይ ጥቃት ሊያደርሱበት ሊያሳድዱትም ይጀምራሉ ሳምም ከፎራድ ሰዎች በማምለጥ ስራ ወደሚሰራበት ህንፃ ቢመለስም። እዛ እየጠበቀ የነበረው ፎራድ ስለነበር ከሳም ጋር ግብግ ግብ ይጀምራሉ። ሳምም ላይ ጥቃት ሲሰነዝርበትና በሁለቱ መሃል ከባድ ጉዳት መድረስም ይጀምራል። በግብግቡ ግቡ ወቅት ግን ሳም ፎራድን ፎቅ ላይ የወረውረውና በአናቱ ተፈጥፍጦ እንዲሞት ያደርገዋል። ከዚህም በኋላ ሳም ፓሪስ ከተማ መኖር እንደማይችል ስለገባው እርቄን ማቄን ሳይል በፍጥነት ሀገር ለቆ ታይላንድ ውስጥ የምትገኝ አንድ ትንሽ ከተማ ውስጥ መኖርም ይጀምራል። ይህ ከሆነ ከአምስት ዓመታት በኋላ ሳም አሁንም ታይላንድ ውስጥ አሳ በማስገርና ኤርፖርት ውስጥ ሻንጣ በማውረድና በመጫን እንደሚተዳደር እንረዳለን። ሳም አሁን ላይ ማያ የተባለች በአንድ ሬስቶራንት ውስጥ በማኔጀርነት የምትሰራ ቆንጅዬ ሴት አግብቶ ዱዱ የተባለች ልጅ የወለደ ሲሆን ከሁለቱ ሥራው በተጨማሪም ሳም በሳምንት አንድ የማርሻል አርት ግጥሚያ በማካሄድ የቤተሰቡን ጉሮሮ ለመድፈን መሯራጡንም ይቀጥላል። ሳምም የሚያሰለጥነው ሃንዞ የተባለ የቀድሞ የማርሻል አርት ተፋላሚ ሲሆን ያን ዕለትም ሳም ግጥሚያው ላይ ገብቶ የተቻለውን ያክል ቢፋለምም መጨረሻ ላይ ግን ሳም ተሸንፎ ከውድድሩ ይወጣል። ከፍልሚያውም በኋላ ሳም ቤተሰቦቹን ይዞ ወደ ባህር ዳርቻው በመውሰድ ከሚስትና ልጆቹ ጥሩ ጊዜ ሲያሳልፍ ቆይቶ ራሱን በጥሩ ሁኔታ ያድሳል። የሳም ሚስትም ከድሮ ጀምሮ የራሷን ሬስቶራንት ለመክፈት ስለምትፈልግ አንድ ቀን ከሳም ጋር በመሆን ለሬስቶራንት መሬት ለመግዛት ወደ መሬት አስተዳደሩ ቢሮ ይሄዳሉ። የመሬት አስተዳደሩ ሰውዬ ግን እነሱ የፈለጉትን ቦታ በሌላ ጥሩ ገንዘብ በከፈለ የውጭ ዜጋ አማካኝነት ሊገዛ ስለሆነ መሬቱ እንደማይሸጥላቸው ለሳምና ለሚስቱ ይነግራቸዋል። ማያ ግን ከድሮ ጀምሮ ያ ን መሬት ትፈልገው ስለነበር በሰማችሁ መልስ ክፉኛ ብትሰበርም፣ ሳም ግን አንድ መላ እንደማያጣ ነግሮ ያጽናናታል። ያንን ምሽትም ሳም ሰንባቶ ወደ ተባለው ጎረቤቱ በመሄድ እሱና ሚስቱ ሊገዙ ሲያሰቡትን ባህር ዳርቻ ያለውን መሬት ሌላ ሰው ሊገዛው ስለሆነ የሰውየውን ማንነት እንዲያጣራለች ሲጠይቀው ሳምባትም ሰውየው ኖርም እንደሚባል እንደሰማ ለሳም ይነግረዋል። የሳም ጎረቤትም ሳምባትም አክሎ ከፈለገው ነገ ጧት ሳምን እንደሚወስደው በመግለጽ ሳምን ወደ ቤቱ ይሸኘዋል። በቀጣዩም ቀን ሳምባት ሳምንት ኖርም የተባለው ሰው የውጭ አገር ዲያስፖራ ጋር በመውሰድ ያገናኘዋል። ሳምም ኖርምን ከባህር ዳርቻ ያለውን መሬት ሚስቱ በጣም ስለወደደችው የመሬቱን እጥፍ ከፍሎት መሬቱን ለእሱና ለሚስቱ እንዲሸጥላቸው ኖርምን በትህትና ይጠይቀዋል። ኖርም ግን ይህን ሲሰማ ቃሲም ከሚባለው ታማኝ ቦዲጋርዱ ጋር በመሆን ከት ብሎ ሲስቅ ከቆየ በኋላ መሬቱን ከፈለገ የሚስቱን ፋንታ ሌላ ነገር እንዲያደርግለት ይጠይቀዋል። ሳምም ምን እንደሆነ ይጠይቀዋል። ኖርምም ሳምን ከዚህ በፊት ኤርፖርቱ ውስጥ ሲሰራ እንዳየው በመግለጽ ኤርፕሌን ላይ አንድ ሻንጣ ደንዛዥ እጽ ደብቆ በመ መግለጫን የሚረዳው ከሆነ መሬቱን አሳልፎ እንደሚሰጠው ሲነግረው ሳምም በዞርም ሀሳብ ከአንድ አንድ ይስማማል። በቀጣዩም ቀን ኖርምና ቦዲጋርዱ ቃሲም በመሆን አደንዛዥ ጹን በሻንጣ ይዘው በመምጣት ለሳም ያስረክቡታል። ያንን ቀንም ሳም ያደንዛዡን ሻንጣ በመያዝ ሰበርሰካ ያለ ወደ ኤርፖርቱ ሊገባ ሲል መግቢያው ላይ አንድ ፖሊስና አደንዛዥ ጹን ማነፍነፍ የሚችል ውሻ ከፊት ለፊቱ ድቅን ይሉበታል። በፍጹም ድንጋጤ ተወጡ እዛው ሻንጣውን በመተው እግሬናው ጭኝ ብሎ በመፎርጠጡ በርካታ ፖሊሶች በኋላው ሲከተሉት ይቆዩና በመጨረሻም ሳም አንድ ወንዝ ውስጥ ገብቶ በመሸሸግ ከፖሊሶች ያመልጣል። ምሽት ላይም ሳም ፈጥኖ ወደ ቤቱ በመመለስ ሚስቱን ሚያምና ልጁን ወደ ሌላ ስፍራ ሊወስዳቸው ማራቆት ቢጀምርም ብዙ ሚሊዮን ዶላር ያከሰራቸው እነ ኖርም ግን ቤቱ ድረስ መጥተው ሊገድሉት መፋለማቸውን ይጀምራሉ። ሳምም ከበርካታ የኖርም ሰዎች ጋር ቢፋለምም የኖርም ሰዎች ግን በጣም ብዙ ስለነበሩ ሳምን ክፉኛ ደብድበው በመጣል ልጁ ድዱን አግተው ሲወስዱ ሚስቱ ሚያን ደግሞ አይ እያየ አርደው ይጥሯታል ይጥሏታል። ቀጥሎም ቃሲም የነሳሚን ቤት ጋዝ በማርከፍከፍ ሳሚን ከነህይወቱ እንዲነድ በማለት ትተውት ሲሄዱ ሳም ግን ዘሎ ውሃ ውስጥ በመግባት ከነህይወቱ ከመቃጠል ለጥቂትም ይተርፋል። ወዲያው ግን ሳምን አሰልጣኙ የነበረው ሃንዞ ከውሃ ውስጥ አውጥቶ ወደ ቤቱ ይወስደውና ለሁለት ሳምንት ያል እየተንከባከበው ከቆየ በኋላ ሳም ኃይል አግኝቶ መጠንከር ይጀምራል። ሳምም እንደተነሳ ድጁዱዱን ማግኘት እንዳለበት ለሐንዞ ሲናገር ሃንዞም ለጁዱዱ በህይወት ላትኖር እንደምትችል ቢያሳስበውም ሳም ግን ኖርምና ልጁን ለመፈለግ ይወስናል። ከዛ በፊት ግን ሳም ጎረቤቱ ሳምባት ጋር በመሄድ ሲገናኘው ሳምባት ስለተፈጠረው ነገር እንዳዘነ ገልጾ ከተቻለ ከሀገር አሁኑ መውጣት እንዳለበት ሳምን መምከር ሲጀምር ሳም ግን ልጁን ሳያገኘትም እንደማይሄድ ለጎረቤቱ ሳምባት ይነግረዋል። በመቀጠልም ሳም ኖርም ያገኘበት ቦታ ሰተት ብሎ በማምራት ከቦዲጋርዶቹ ጋር ተመሳስሎ ወደ ውስጥ ይገባል። ብዙም ሳይቆይ ግን ሳም በቦዲጋርዶቹ በመታወቁ ምክንያት ከእነሱ ጋር ቀውጢ ፊልሚያ እየተፈ ማጥፋት ለመያለ ቃሲም መሳሪያ ይዞ በመምጣት ሳም ላይ ለመምታት ሲሞክር ሳም የሞት ሞቱን ተጠቅሞ መሳሪያው ከያዘው ቃሲም ጋር መታገሉን ይቀጥላል። ከእልህ አስጨራሽ ትንቅንቅ በኋላ ግን ሳም መሳሪያውን ነጥቆ ኖርም ያለበትን ቦታ ሲጠይቀው ቃሲምም ኖርም ልጁ ዱዱን ይዞ ባንኮክ ከተማ እንደሚገኝ ስለነገረው ሳም ቃሲም ጭንቅላቱን በማፍረስ ወደ ገሃነም ይልከዋል። በተጨማሪም ሳም ቤት ውስጥ የነበሩ ሴተኛ ዳሪዎች ስለ ልጁ ጠይቆ ባንኮክ ልትኖር እንደምትችል ስለተረዳ ሳም ወደ ባንኮክ ለማቅናት ይወስናል። ከጉዞ በፊትም አሰልጣኝ ሃንዞ ከቅድሚያቱ የወረሰውን የሚያብረቀር ቆንጨራ ለሳም ይሰጠውና ጣጣቶቹን በዚህ እንዲያርዳቸው ይመክረዋል። በተጨማሪም ሐንዞ ከሳም ጋር በተጨማሪም ሐንዞ ከሳም ጋር ወደ ባንኮክ ለመሄድ ወስኖ እንደተነሱ መንገድ ላይ ከሳም ባት ጋር ይገናኛሉ። ሳምባትም ኖርም ምን ያክል አረመኔ ሰው እንደሆነ ለሳም በመግለጽ ሳይረፍድበት ከተማ ለቆ እንዲሄድ ለሳም ቢነግረውም ሳም ግን አልሰማም በማለት ጥሎት ይሄዳል። ሳምና ሐንዞ በጀልባ ተጉዘው ባንኮክ ባንኮክ ከደረሱ በኋላ ሳም ኖርም ያዘወትርበታል የተባለ ሕፃናትና ህፃናትና ሴቶች ለወሲብ ንግድነት የሚሸጡበት ቦታ በመሄድ አንዲት ሕፃን ልጅን ሊገዛ በማስመሰል መጠያየቁን ይቀጥላል። ህፃናቱን የምትሸጠው ሴት ልጆቹን ደርድራ እያሳየችው እያለ ሳም የሴትየዋን አንገት በማነቅ ኖርም በቅርቡ ያመጣትን ሴት የት እንዳለች እንድትነግረው ማፋጠጡን ይጀምራል። በዚህም መሃል አንድ ቦዲጋርዱ ጣልቃ ለመግባት ቢሞክርም ሳም ግን ቦዲጋርዱን ቀጥቅጦ ከዘረረው በኋላ ሴትየዋን በድጋሚ በማነቅ ኖርም ያለበትን ቦታ ሲጠይቃል። እሷም ኖርም የሚገኝበትን ቦታ ትነግረዋለች። በተጠቆመበትም አድራሻ መሰረት ሳምና ሃንዞ በጀልባ ይጓዙና የኖርም አሳ ማቀነባበሪያ ፋብሪካም ይደርሳሉ። እዛም እንደደረሱ ሃንዞ አስደናቂ ብቃቱን በመጠቀም ውጭ ላይ ያሉትን ጠባቂዎች ሲፈጃቸው፣ ሳም ደግሞ ፋብሪካ ውስጥ ገብቶ አንዷን ሴት ሰራተኛ የድዱን ፎቶ በማሳየት ሲጠይቃት ሰራተኛዋም ምናልባት ኖርም ቢሮ ውስጥ አስቀምጧት ሊሆን እንደሚችል መረጃም ይሰጡታል። በዚህም ጊዜ ሳም ስራ ላይ የነበሩትን ሴተኛ ዳሪ ልጆች ወደ የቤተሰቦቻቸው እንዲሄዱ በማድረግ እሱ ግን ወደ ኖርም ቢሮ ማምራቱን ይቀጥላል። ሃንዞም ከኋላው በመሆን ከተወሰኑ ጋርዶች ጋር መፋለሙን ሲቀጥል ሳም ደግሞ ከፊት ለፊቱ የተጋረጡትን የኖርም ጋርዶች አስጨራሽ ትንቅንቅ ሲያደርግ ቆይቶ በመጨረሻም ሳም ኖርም ቢሮ ጋር ይደርሳል። ነገር ግን ሳም በፍልሚያው ወቅት በጣም ተጎድቶ ስለነበር አቅም አንሶት መሬት ላይ ሲዘረር፣ ኖርም ግን ሽጉጡን እንደያዘ ከፊት ለፊቱ ይቆማል። ሳም ግን ልጁ የት እንዳለች ሲጠይቀው፣ ኖርም ግን ልጁ ድዱ እሱ እንዳልወሰዳት ይናገርና እዛም ከተማ ውስጥ ሳምባት ጋር እንዳለች ይገልጽለታል። ኑርም ግን ሳምን አሰቃይቶ ለመግደል በማሰቡ ምክንያት በሁለቱ እጁ ጭምቅ አድርጎ ሲያንቀው ሳምም የሞት ሞቱን ይታገልና በፍልሚያው ወቅት እጁ ላይ ተሰንቅሮ የነበረውን ጠርሙስ የኑር አንገት ላይ በመሰካት እዚህ አዝግ ዓለም በጊዜ ያሰናብተዋል። ሳምም ግን ገድሎ ሲወጣ አሰልጣኙ ሐንዞ ከባድ ጉዳት ደርሶበት ስለነበር ለሞት እያጣጠረ ያገኘውና ሁለቱም በሀዘን ሲተያዩ ቆይተው አንዞ ሕይወቱ ሲያልፍ፣ ሳም ግን ወደ ቀድሞ መንደሩ ይመለሳል ይመለሳል። እዛም እንደደረሰ ሳም ሽጉጥን ይዞ ወደ እባቡ ጎረቤቱ ሳምባት ቤት በማምራት ልጁ ድዱ እሱ ጋር እንዳልሆነች ለምን እንዳልነገረው በቁጣ ሲጠይቀው ሳምባትም ሚስቱን ማያን ሳያገባት በፊት ያፈቅራት እንደነበር ገልጾ ምንም እንኳን እሷን ማግኘት ባይችልም እንኳን የእሷን ልጅ ግን እንደ አባት ሊያሳድጋት እንዳሰበ ይገልጽለታል። ሳም ግን በሰማው ነገር ጭራሽ ተበሳጭቶ ሳምባትን በጥይት ሊተረምሰው ሲል በድንገት የልጁን ድዱን ድምጽ ከሳምባት ኋላ ይሰማል። በመጨረሻም ሳም ጎረቤቱ ሳምባትን መግደሉን ትቶ ወደናፈቀችው ልጁ ሮጦ በመሄድ ሁለቱን ተቃቅፈው የደስታ አምባ ሲላቀሱ እያየን ታሪካችን ያልቃል። ውድና የተከበራችሁ የቶሚ ፊልም ቤተሰቦች ቤተሰብ ካልተቀላቀላችሁ፣ ላይክ፣ ሰብስክራይብ እና እንዲሁም ደግሞ ኮሜንት ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ቆይታ።